ጅናላቸው ሲሕር አላቸው ደጋሚ ናቸው። ምን ያደርጋሉ መሰላችሁ? ልጅቷ መታ ስትታከም ልክ እሷ ስትመጣ ያችን ድግምቷን መስተፋቅር የምትባሏን ይቀቧታል ልጅቷን። ከዚያ በቃ ሴቶቹ እዚያ ቤት እንጂ እኔማ ፈውሴ ሁላ እዚያ ቤት ልጅቷ እኮ ባለጌ ሆና እኮ አይደለም፣ ተሰርቶባታል። ሙሉ በሙሉ ተግባባን፣ ተሰርቶባታል። ድግም ስለተሰራበት የምታደርገው ነገር አታውቅም ልጅቷ ወላሂ። <سؤال> እንዲህ ብለው የነገሩን በጣም ብዙ ናቸው፣ በጣም ብዙ። ይሄ ትችት ማለት ነው። ነገርኳችሁ እኮ ከትናንትና እስካሁን ድረስ ራሱ ከአምስት ሰው በላይ መጥቶ ዚና ተጠይቀናል ብለው ነግረውኛል። ስንቶች ናቸው ተጠይቀው በቃ ለመዳን ብለው ለመዳን አይደል እንዴ? ምንም ስለ ዲና አያውቁም ይህ ነገር ይሄን ያክል እንትን መሆን አያውቁም። እሱ የእነሱን ድክመት ነው እንትን እሚለው እሚጠቀመው፣ ድክመት አለባቸው ተቸግረዋል። እዚህ ጋር እንድትድኝ ይላታል እኮ። አንደኛውማ ትዝ ይለኛል፣ ትልቅ ሰው ነው አሉ ትልቅ ሼክ ተብሎ ነው የሚወራለት። እና ምን ያደርጋል ለመዳን የምትፈልጊ ከሆነ ችግር የለውም፣ መድኃኒቱን ሰጥሻለሁ። መድኃኒቱ ደግሞ ተግባራዊ አክቲቬሽን እንትን ታውቃላችሁ፣ ሲሪያል ነንበር የሚባል ነገር አለ እኮ የሆነ አፕሊኬሽን ሶፍትዌር ገዝታችሁ ያ ሶፍትዌር ለዘላለም እንዲሰራ ሲፈለግ አክቲቬሽን ነምበር ወይ ደግሞ ሲሪያል ነምበር ይባልና ሲሪያል ነምበሩን ሞልታችሁ አክቲቬት ስታደርጉት ይሰራል። አክቲቬሽኑ እኔ አንቺ መገናኘት ነው። ለአንደኛው ምን እንዳልታቃላችሁ፣ لا حول ولا قوه ያንቺ ጅኒ ያንቺ ድግምት የተሰራብሽ ብልትሽ ላይ ነው። والله العظيم والله العظيم የግድ ደግሞ ብልቷን እዚያ ጋር ሄጄ መንካት አለብኝ ምን አይነት ሩቂያ ነው የሚቀራው እዚህ ጋ ምንድን ሩቅያነቱ ታዲያ ምን ጋር ነው እኛ የደብተራዎችን እንታዘባለን ሌላ አዲስ ደብተራዎች እዚህ ጋ እየተፈጠሩ ነው አዳዲስ ደብተራዎች በኢስላም ስም ሩቅያ ነው እያሉ እዚህ ጋ እየተፈጠሩ ነው በዚያ ላይ ደግሞ የሚያስጠላው ነገር ምን እንደሆነ ታውቃላችሁ? ከሁሉም በላይ የሚያስጠላው ነገር የስሜትሽ የስሜት ነው እንበል። እንዴት ሰው ቁርአንን አስታኮ መድኃኒትን አስታኮ ልጅቷ እዚያ የሄደችው እኮ በአላህ ስም ይፈውሰኛል ብላ እኮ ነው አይደል? ተግባባን። በአላህ ስም ይፈውሰኛል ብላ ነው። እንዴት ተደርጎ ነው በአላህ ስም ለመፋወስ ዚና የሚያስፈልገው? ስለዚህ አሁን ያለው ነገር ምንድን ነው? በሩቅያው ቢዝነስ ውስጥ የተሰማሩ አብዛኞቹ ወንበዴዎች ናቸው፣ ሙጅሪሞች ናቸው። ልክ በዚያው ልክ ደግሞ ዘወር ስንል ጥቂቶቹ ደግሞ ለአላህ ብለው ሩቅያን ሲቀሩ ሁላ ብር ማይቀበሉ አሉ። እኔ ያጋጠሙ ሩቅያን ሲቀሩ እነኚህ ቤት የላቸው ተደራጅተው አይደለም የሚሰሩት፣ ግን ለሩቅያ ይጠራሉ። ሲጠሩ ይሄዳሉ፣ ሩቅያ ይቀራሉ። የሩቅያው ቤተሰብ ብር ምናምን ሲሰጣቸው ራሱ እንቢ የሚሉ አሉ። እነኛሁን እውነተኛውን የሩቅያውን ማዕና ተረድተዋል። ሩቅያ ብሎ ማለት እኮ አንድ ባሪያ የአላህን ቃል Subhanahu Wa Ta'ala ተጠቅሞ ከአላህ ዘንድ መድኃኒትን ለዚህ ግለሰብ መፈለግ ማለት እኮ ነው። አላህ ይሄንን ግለሰብ እንዲያድነው መለመን ማለት ነው። እንዴት አድርገህ ነው አንተ? ይሄን ያክል ውርደታም የሆነ ነውረኛ የሆነ ስራ እየሰራክ ካላህ ዘንድ ፈውስን አመጣልሻለሁ የምትላት ልጅቷን። በነገራችን ላይ ከስራ አንዳንድ ኮመንት እያየሁ ነው። እንዲህ አይነት ነገር ቢቀርስ አይቀርም አይቀርም ቢቀርስ ተብሎ ነው እስካሁን ድረስ የቆየው። እህቶቻችን ቢቀርስ እየተባለ ነው እስካሁን ድረስ ሩቂያ ቤት እያሉ እየሄዱ ያሉት። እኔ አሁንም ማስጠንቀቂያ እነግራችኋለሁ። ሩቂያ ቤት ልጆቻችሁን አትላኩ። እህቶቻችሁን ሩቂያ ቤት አትውሰዱ። ቀዳሴ ትኛንም የትኛውንም ሩቅያ ቤት አትውሰዱ። የትኛውንም ሩቅያ ቤት እህቶቻችሁን አትውሰዱ። ልጆቻችሁን አትውሰዱ። ሩቅያ ቤት ከደብተራ በምንም እየተሻለ አይደለም። አብዛኛው ሐታ፣ ከፊሎቹ የሚባለው ጥቂት የሚባለው እንኳ ሹፍ ሹፍ፣ ጥቂት የሚባለው እንኳ የሚወስዱትን ገንዘብ ስትመለከቱ ምን ያህል አጭበርባሪ እንደሆኑ ይገባቸዋል? የተሻሉ የሚባሉት እንዲህ አይነት ብልግና የለባቸው የሚባሉት እንኳ ዘወር ብላችሁ ስትመለከቱ የሚወስዱት የሚዘርፉት ንብረት የሚወስዱት ብር አይባልም፣ ይሄ ብር አይደለም፣ የሚዘርፉት ንብረት ዝርፊያ አይምሰላችሁ እንዴ። ሰውየው ታማ እንተ ጋር መጥቶ፣ ልጅቷ ታማ እንተ ጋር መጣ። አረብ ሀገር ላይ አንድ እንትን ተነግሮኝ ነበር። ልጅቷ በጣም ታማለች፣ ሳዑዲናት በጣም ታማለች። በጣም ስለታመመች ቁርአን እንዲቀራላት ፈለገችና፣ በቃ ሰው እንዲቀራልኝ ምናምን ብላ ጠራች። አንድ ልጅ ደግሞ ቁርአን እቀራለሁ ብሎ መጣና ሶስት ቀን ቀራላቸው። ሶስቱንም ቀን ሰላሳ ሰላሳ ደቂቃ ነው የቀራው አሉ። ከዚያ ኖርማል ውሃ መጣና ያቺን ውሃ አስቀምጦ ስንት ወስዶ እንደሄደ ታውቃላችሁ? ከአምስት መቶ በታችም አያዋጣኝም ነው ያለው አሉ። ሶስት ቀን ለሰላሳ ደቂቃ አንድ ሰዓት ተኩል ተቀምጦ አምስት መቶ ሪያል። እንዴ? ይህች ልጅ እኮ ወሩ ሙሉ ሰርታ አንድ ሺህ አምስት መቶ ሪያል እኮ የምታገኘው እሷ አስር ቀን ሙሉ የምትለፋበትን ልፋት እዚህ ያ ተቀምጠህ አንድ ሰዓት ተኩል ብቻ ቀርተህ ወስደ መሄድ ለዚያውም ደግሞ አያልቀበልም ምናምን መድኃኒቱ፣ መድኃኒት አይሆንላቸውም የተባሉት ሁሉ ካልከፈላቸው። ስለዚህ ወንድሞች ሩቅያ ቤት አትውሰዱ፣ ልጆቻችሁን፣ ሚስቶቻችሁን ሩቅያ ቤት አትውሰዱ። ሩቅያ ቤት ተብሎ በየቦታው እየተከፈተ ያለው በየሚዲያው እየተስተዋወቀ ያለው አብዛኛው የዝርፊያ ድርጅት ነው። እኔ አሁን ለሩቅያ ቤቶች የማስተላልፈው ሐታ ለሩቅያ ቤቶች አይደለም ለመጅሊሳችንም የማስተላልፈው አንድ መልእክት አለኝ። መጅሊስ እነኚህን ሰዎች ለምን ዝም ብሎ ይመለከታል? እነሱ እየሰሩ ያሉት ሩቅያ አይደለም፣ ባህላዊ መድኃኒት ነው። ባህላዊ መድኃኒቱን ይስሩ፣ ችግር የለውም። ባህላዊ መድኃኒት ብለው ይጀምሩ። ሩቅያ በሚል ግን የአላህን ስም ጠቅሰው እዚያ ውስጥ መተሻሸት፣ እዚያ ውስጥ የማይሆን ነገር መስራት ይሄ ትልቅ ስህተት ነው። እስካሁን ድረስ አይ ይህ ነገር እንትን ቢደረግ ጥሩ ነው፣ እንትን ቢደረግ ጥሩ ነው እየተባለ እየተባለ ለዚህ ደርሷል። በቃ ይበቃል። ከዚህ በኋላ ሴቶች ልጆቻችሁን እዚህ አትውሰዱ፣ እህቶቻችሁን እዚህ አትውሰዱ፣ ሚስቶቻችሁን እዚህ አትውሰዱ። መፍትሄው ተናግሬ ያለሁ በቪዲዮ ላይ ስለ ሩቅያ ጉዳይ መፍትሄው አንተና ቤተሰቦችህ ናችሁ። በቃ አለቀ። አንተ ሰነፍክና የአንተ ሚስት ሰነፍ ሆነችና እህትህ ሰነፍ ሆነችና ቁርአን አልቀራች። እናንተ ቁርአን ለመቅራት ከሰነፋችሁ ታዲያ እዚያ ሄዳ እሷ በድግምት መንከራተት አለባት። እስቲ ሩቅያ ቤት ሄዶ ሙሉ በሙሉ የዳነ ሰው ልትቆጥሩልኝ ትችላላችሁ? በጣም ጥቂት ነው። በነገራችን ላይ ሩቅያ ቤት ሄደው በአጭር ጊዜ ውስጥ ሙሉ በሙሉ የዳነ ሰው በጣም ጥቂት ሰው ነው። በጣም ጥቂት፣ በጣም ጥቂት ሰው ነው። አንድ ሰው ሩቅያ ቤት ይግባ እንጂ አይወጣም በቃ ከገባ በኋላ የሆነ ነገር ታስሮ ይሰጠዋል። አይ መጀመሪያ ስለሆነ እኮ ነው። አይ እዚህ ሊቀራላት ይገባል፣ ቤት መሄድ የለባትም። ያ ነገር አላጋጠማችሁም? እዚህ ሊቀራላት ይገባል የሚባል ነገር አላጋጠማችሁም? ቤት ከሄደችማ እንትን ይልባታል። ቤት ከሄደችማ ምን ይልባታል? ለምንድን ነው ቤት ከሄደች እንትን የሚልባት እንዴ? አንተ ቤት ያለ የሚሰማ ቁርአን ቤታቸው ሲሄድ የማይሰማ ቁርአን አለ እንዴ? ተግባባን። ስለዚህ ይሄ ሁሉ አካሄድ ለመዝረፍ ዝሙትን ለማስፋፋት ነው። ያለው ነገር ምንድን ነው? ከተቻለ በቤተሰብ ቁጭ ብላችሁ ራሳችሁ ቁርአኑን ቅሩ። ቁርአኑ ደግሞ የሚከብድ አይደለም። እነኛ አሁን የሚነገራችሁን ቁርአን ካላወቃችሁ እንዴት ነው ታዲያ? እስልምናችሁ ራሱ እንዴት ነው? ያጠራጥረኛል ማለት ሰላት ትሰግዳላችሁ፣ ፋቲሃን ካላወቃችሁ እንዴት ነው የምትሰግዱት? ሰላት እንዴት ነው የሚሰገደው ፋቲሃ ካልታወቀ? ትልቁ ሩቅያ ፋቲሃ ነው። እንትን አላምር ሰውየው እንዲህ ፕሮቶኮል አስጠብቆ ሱፍ አልብሶት ያመጣዋል፣ ሩቅያ ምናምን ብሎ አካብዶት ያመጣዋል። ላ ትልቁ ሩቂያ ፋቲሃ ነው እንተሃላም። አካብደው ቆልለውባችሁ እኮ ነገሩን፣ በጣም ከፍ አደረጉባችሁ ሩቂያ ሩቂያ በሚል ማለት ነው። ትልቁ ሩቂያ ፋቲሃ ነው። ፋቲሃውን ቁጭ ብላችሁ ሹፍ ቀዩም እነኝህን የማያውቅ ሙስሊም አለ ወይ? ካለም፣ በጣም ጥቂት ነው። ልምድ ተማሯ። ታዲያ ሄደክ መቶ ሺ እና ሁለት መቶ ሺ ብር ከምታወጣ ይሄን ብትማራ ይሻልህ። አይቀርብህም። ይሄኛው ሁለት መቶ ሺ ብር አውጥተህ ሚስትህንም እህትህንም ልጅህንም አተህ አፈር ከምትበላ ተደግሞባቸው እድሜ ልካቸውን ስንት ሴቶች ናቸው ሩቅያ ቤት ሲሄዱ ትንሽ ሻለ ያላቸው ሆነው ሄደው ከሩቂያ ቤት ከተመለሱ በኋላ አፈር ይበሉ ስንት ናቸው?